ዛሬ የምነጋችሁ በጣም ትወዱታላ ይጠቅማችኋል ብዬ 30 ምናልባት ብዙም ጥሩ ነገር ሰርተን መጨረሻ ላይ ሻለን ትል እንዳንዴ መጨረሻውን፣ መጀመሪያውን ሳይሆን መጨረሻውን አሰኛ አይደል የሚባለው። ስለዚህ መጨረሻው ሲያምር በጣም ደስ ይላል እና አንደኔ ዛሬ ልነጋችሁ የመጣሁት እኔ ከእናንተ የተሻልኩኝ ሳይሆን በቃ እንደ አቅሜ እንደ እድሜ ያዩዋቸው ነገሮች የሚያምሩ ነገሮች ብዙ ነገሮች ሰላየሁኝ በቅርቡም ኢትዮጵያ እጄ ስለመጣው እያንዳንዷ ነገር ሰላየሁኝ ይሄንም በሀሳብ ሼር ባደርጋችሁ ብዬ አስቤ ነው። ሰላም እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙላለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮዬን እንደምትወዱ ተስፋ አደርጋለሁ። ሰሞኑን ደግሞ ቤት ቤት እያልኩ ነው መሰልና እጣ ሊደርሰኝ ነው መሰል እረሱ፣ ሰለቤት ነው ወይም ሰለቤት ዲዛይን ወይም ቤቶች ቤታችንን ሰርተን ስንጨርስ ከቤታችን ጋር ምን አይነት ቀለም ወይም ምን አይነት ኮርኒስ ብናሰራ ይሄዳል ብለን ብናስብና ብናስተውቅ በጣም ደስ ይለኛል። ምክንያቱም ብዙዎቻችን ስደት አለም ላይ ቆይተን ኢትዮጵያ ስንሄድ የሆነች ነገር ስትበራሽ ወይም አንዱ ከአንዱ ጋር ማች ካልሆነ ወይም የሆነ ላይናችን የሚማርክ ነገር ከሌለ የሆነ ያደረግነው ነገር ወይም የሰራነው ነገር የኛ የሆነው ነገር ደስ ላይለን ይችላል። ለምን? ትንሽ ነገር ስለሆነ ትንሽ ነገር ያስከፋናል። እና ሰረሱ ለዛጋችሁ ነው የመጣሁት። በመጀመሪያ ግን ቻናሌን ሰብስክራይብ ሰገን ብታደርጉልኝ አመሰግናለሁ። ቪዲዮውን ሰገን ብታዩልኝ አመሰግናለሁ። ነገር ግን እኔ ሰብስክራይቤ ይጨምራል፣ ይታው ግን የዩቲዩብ ቪዲዮዬ ግን አይታይም ብዙ ጊዜ ና። ፕሊስ እንዲታይ አድርጉልኝ። ይህም ደግሞ ቢያንስ ቪዲዮውን ስጀምሩት ላይክ ስታደርጉልኝ እይታው ይጨምራል። ስለዚህ እባካችሁ፣ ስወዳችሁ፣ ሳከብራችሁ ቪዲዮዬን ላይክና ሰብስክራይብ ሼር ማድረግ የምትችሉት ሸር ብታደርጉልኝ በጣም ደስ ይለኛል። ምክንያቱም እኔ በዚህ ቻናል ብዙ ጊዜ ታዩኝ ከሆነ ምግብ ነክ ነገሮች በተለይ ደግሞ ቡና ወይ ወይ ቡና ቡና ፖስታል ሰረ ቡና ሰለምግብ ሰረ ስራ ሰረ ራሴ ምናምን ነገር ነው እንጂ ይሄ የሚጠቅም ነገር ብየሳገማስ ብዙ ጊዜ እኔ ከናንተ የተሻርኩኝ ሳይሆን እኔ የሚያስደስተኝ ነገር ወይም ደግሞ እኔ ይህን ቪዲዮ ብለቀው ችግሩ ያመጣን ብዬ የማስባቸውን ነገሮች ነው ሼር የማደርገው። ስለዚህ ከናንተ ምንም አይከፈርበትም። ይሄ ስልካችሁ ብቻ አንድ ጊዜ ላይክ ለማድረግ ብዙም አትቸገሩም። ስለዚህ እባካችሁ ቪዲዮዬን ላይክ እና ሼር በማድረግ አብራችሁ እንሆናለሁኝ። ያው ሙሉዓለም ማናት ብላችሁ አዳዲስ ሰብስክራይብ ስላላችሁ ሰብስክራይብ የምታደርጉኝ አዳዲስ ልጆች አላችሁና ያው ዩቲዩብ ያሳያል። ሰብስክራይብ ማን እንዳደረገ ስንት ከየት ከየት ሀገር እንደሆናችሁ እንዲሁም ደግሞ ማን ሰብስክራይብ ሳያደርግ እያየ እንደሆነ እያንዳንድ ነገሮች በሙሉ ዩትዩብ ራሱ ቪዲዮ ያመጣል፣ ማን ያሳየናል። ስለዚህ እማታቆይ ካላችሁ ሙሉ አለም እባላለሁ እንደ ማንኛውም ሰው በሰው ሀገር ነው የምኖረው። እንደ ማንኛውም የመዳም ቅመም አልላችሁም። እኔ የእናቴ የአባቴ ቅመም የእናቴ ቅመም የእህቶቼ ቅመም ነኝ ለወንድሜ ኩሩ የሆን ለወንድሜ፣ ወይኔ እንኳንም እህቴ ሆንሽ የሚለኝ ወይም ደግሞ እህቶቼ፣ ወይኔ እንኳንም እህታችን ሆንሽ፣ የኔ ውድ ነገር ብለው የሚጠሩኝ የነሱ ቅመም፣ የወንድሜ ቅመም፣ የአባቴ ቅመም፣ የእናቴ የቤተሰቦቼ ቅመም እንዲሁም ደግሞ ለባሌ ምንድን ነው የሚባለው፣ ለባሌ ስጦታ ያሁን ለባሌ ስጦታ ነኝ። ሴት ልጅ ለባሏ ስጦታ ነች አይደል ወንድ ልጅም እንደዛው እና ስለዚህ እኔ ለየሱ ቅመም ልሆን አልችልም። እና ይሄ የመዳም ቅመሞች ብዬ መናገር አልወድም፣ እግዚአብሔርን አልወድም። ስለዚህ እኔ የእናቴ ቅመም ነኝ እንደ ማንኛውም ሰው ሰው ሀገር ሰው ቤት ኮንትራት ቤት ነው የምሰራው። እንግዲህ ይሄን ይመስላል እና ዛሬ ልነጋችሁ የመጣሁት ምን ነው አንዛዛሽብን፣ ምናም እንዳትሩኝ፣ ያው ራሴን ላስተዋወቅ ብዬ ነው። ዛሬ ልነጋችሁ የፈለኩት እዚ ጋር ቪዲዮ እንዳደረኩት እዚህ ጋር ያደረኩት ቪዲዮ እኔ ለቤቴ እያሰራው ያለሁት ጅብሰን፣ የጅብሰን አሰራር ነው። እና ዛሬ የምነጋችሁ ነገር ምንድነው ብዙ ጊዜ ቆንጆ ቤት ሰርተን ምርጥ ቤት ሰርተን የሆነ ዲዛይን ወይ ምንጣፉን እናበራሽዋለን፣ ወይ ኮርኒቱን እናበራሽዋለን፣ ወይ የሆነ ነገር እናበራሽዋለን። በዚህ አጋጣሚ ሴት ልጅ በተለይ እኔ ሴት ነኛ፣ ምርጫ ላይ ዜሮ ነኝ። ግን እኔ ሰው አማክራለሁ የኔ የምላቸውን ጓደኞችን ወይም ደግሞ ቤተሰብ ከቤተሰብ ማግፊ ጓደኞችን አማክራለሁ። እና አሁን ላይ ኢትዮጵያ ውስጥ በጣም ተወዳጅና በጣም ብዙ ሰው ብዙ ቤት ስትሄዱ የትኛው ቤት ስትሄዱ ኮርኒስ የሚባል ነገር አለ። የቤት ኮርኒስ ያ ኮርኒስ ቤታችሁን በጣም ነው የሚያሳምረው። በጣም ማለት ነው። የእውነት ነው ምናችሁ የጭቃ ቤት ሆነ ቡለኬት ሆነ ምን ሆነ በጣም ነው የሚያሳምረው። እሱ ምንድን ነው ጂፕሰን ጂፕሰን። በጣም ውድ ነው። አንዷ ኬሻ ብቻ ትንጥየው አንዷ ቁምጣ ኬሻ ታቃላችሁ። እሷ ብቻ 350 ብር። ለምሳሌ እናንተ ቤታችሁ እንደ ቤታችሁ ነው። አንድ ክፍል ከሆነ ሁለት ክፍል ከሆነ ሶስት ክፍል ከሆነ እንደ ቤታችሁ ስፋት ብዛት እንደ ኮርኒሱ ነው የምትገዙት ሰው እሱ ጅብሰን እንግዲህ ቢያንስ 20 30 ከዛም በላይ ሊያስፈልጋችሁ ይችላል። ውድ ነው። ለምሳሌ 20 20 ሲባዛ በ450 ደምሩት ስንት እንደሆነ፣ በጣም ብዙ ብር ነው። 20 ሺህ ሊሆን ይችላል፣ 30 ሺህ ሊሆን ይችላል፣ 50 ሺህ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። እንደ ቤታችሁ ግን እኔ ሁሌ የምናገረው ነገር ቤት ስትሰሩ በጣም ሰው ያስፈልጋችኋል። ያቺ ጅብሰኗ ስትከፈት ውሃ ሲነካው፣ ፌስታሻ ውስጥ እንዳለ ውሃ ሲነካው ይያያዛል። ምን ይላል ይባክናል። ብዙ ነገሮች አሉ። ስለዚህ ያንን በስነ ስርዓት የሚቆጣጠርላችሁ የኔ የምትሩት ሰው ካለ እመኑኝ፣ ብዙ ብር አታወጡ፣ ታወጣላችሁ። አይኗ አውቃለሁ። ሁሉ ነገር ተወዷል፣ ግን ቢሆንም ደግሞ ትሰራላችሁ፣ ታወጣላችሁ። ሰው የሁላችንም የተሰደድኑ የተሻለ ነገር ለመስራት የተሻለ ነገር ለማገኘት የተሻለ ነገር ለመለወጥ ነው። ስለዚህ ብዙዎቻችሁ የምታደርጉት ጂብሰን ውድ ስለሆነ ጂብሰን በጣም ውድ ነው። አይኗ አውቃለው። ጂብሰን ብዙ ነገር ይጠይቃል። ጂብሰን ቃጫ የሚባል ነገር አለ፣ ራሱ ጂብሰኑ አለ፣ ውሃ አለ፣ ብዙ ነገር አለው እና ጂብሰን ኮርኒስ ብታሰሩ ለጭቃ ቤት ለምን ለምን በጣም አሪፍ ነው ብዬ አስባለሁ። እና እህቶቼ ቤት የጀመራችሁ ካላችሁ ወደፊትም ለመስራት ያሰባችሁ እንደው በእኔ ይሁንባችሁ ኮርኒሳችሁን ጅብሰን አሰሩ። በጣም ነው ቤት የሚያሳምረው፣ በጣም ነው ውብ የሚያደርገው። ፎቅ ነው የሚመስለው ቤታችሁ ብታዩ፣ ውስጡ ስትገቡ የኮንዶሚኒየም ኮርኒስ ነው የሚመስለው። ስለዚህ እሱ እንድታሰሩ እመክራችኋለሁ። በዛው ቀጥሎ ደግሞ ይሄ ቤታችሁ ብዙ ጊዜ አንዳንድ ጊዜ ማለት ነው። ትንሽዬም ትሆን ትልቅም ይሁን ማሳመርም ማበራሸትም የምትችሉት እናንተው ናችሁ፣ የምታበራሹት እናንተው ናችሁ። አንዳንዶቹ በጣም ምርጥ ቤት ሰርተው ምርጥ ቆንጆ የሆነ ቤት ሰርተው ነገር ግን ወይ ኮርኒሱ ይበላሻል ወይ ሰራ ሚኩን ያበራሹታል፣ ወይ በሩን። እኔ አንዳንድ ጊዜ ብዙዎቻችሁ ቤት ስትሰሩ የሆነ በረንዳውን ቦግልም የምታደርጉት ነገር አለ። ቦግልም ድሮ ቀረ። ይሄ የፋራ መጋረጫ ነው። በነገራችን ላይ ሴት ልጅ ቀሚስ ስትደርስ ፋራ ይባላል። ሴት ልጅ ደግሞ ሱሪ ስትደርስ ዊ በስማም አራዳ ኖ ይሄ አራድነት አይደለም፣ ይሄ ፋርነት አይደለም። በነገራችን ይሄ ብልጭልጭ የሚያበዛ ሰው ለኔ ፋራ ነው። በቃ ይሄ ቦግልም በተለይ እንዴት ነው፣ ወሬ እንዳልቀላቀል እንጂ እኔ ራሴ ከዚህ ከውጭ ወደ ኢትዮጵያ ሲሄድ እግዚአብሔርን ብልጭልጭ አልሆንም። ራሴን ነው የምሆነው፣ ምክንያቱም ራሴን ሁኜ ነው መሄድ የምፈልገው ራሴን መሆን ነው የምፈልገው። ያልሆንኩትን መሆን አልችልም እኔ አያምርብኝም። ስለዚህ ልክ ብዙዎቻችን ኢትዮጵያ ስንሄድ ውጭ አገር ቆይተን እዚህ ጋር መነጸር እናደርጋለን፣ እዚህ ጋር ወርቅ እናደርጋለን፣ እዚህ ጋር ጆሮ ጌጥ እናደርግ፣ በቃ እዚህ ጋር ይሄ ፋራ ነው፣ በቃ ፋርነት ነው የሚያሳየው፣ ፋርነታችሁን ነው የሚያሳየው። ስለዚህ ቦጭ ይሄ ቦጭ አርኩኛ ይድገ ቦግልም የሚያደርግ ነገር ይሄ አታሰሩ፣ የቤታችሁን ውበት ያጠፋዋል። ስለዚህ አንድና አንድ እኔ የምነጋችሁ ነገር ወይም እኔ የማአውራችሁ ነገር ቤታችሁ ምንም ይሁን ምን ጅብሰን አሰሩ። ፕላስቲክ ኮርኒስ አለ ፕላስቲክ አምታችሁ መግጠም ብቻ ነው። ፕላስቲክ ኮርኒስ የሚባለው ነገር አምታችሁ መግጠም ብቻ ነው። ፕላስቲክ በነገራችን ላይ እዚህ ጋር ፎቶ ላይ አስቀምጥላችኋለሁ። በየነበረ ካቻችሁም ከቻኩ አስገባላችኋለሁ። ፕላስቲክ ማለት የፕላስቲክ ታውቃላችሁ፣ ፕላስቲክ የፕላስቲክ ኮርኒስ ብላችሁ ሰርች አድርጉ፣ ታዩታላችሁ። ፕላስቲክ በጭራሽ አያስፈልግም። ፕላስቲክ ምንም ውበት ራሱ አይሰጥም፣ ምንም አይነት አይማርክም፣ ደስ አይልም፣ አያምርም። ስለዚህ ፕላስቲክ ኮርኒስ አታድርጉ፣ ብትሞቱ አታድርጉ ጋይስ። ለምን ብዙ ጊዜ የሚቀንሰው እሱ ነው። የፕላስቲክ ኮርኒስ አሁን ላይ እየቀነሰ ነው እየቀነሰ ነው። ስራችሁ ከጅብሰኖች ምክንያቱም ጅብሰን አብኩታችሁ ምንብራችሁ፣ ሰራተኛ ኮንትራት ሰታችሁ፣ ብዙ ነገር አለው። ፕላስቲክ ግን አብኩኛ አይሩም፣ ጋግሩኛ አይልም፣ ጠፍጥፉኛ አይልም። ጅብሰኑ ግን ቪዲዮ ላይ እንዳያችሁት ነው፣ በጣም ድካም አለው። ስለዚህ ውዶችዬ አረባ ገር የትም አገር ተሰዳችሁ ብዙ መስዋዕት ከፍላችሁ፣ ከቻላችሁ ቤታችሁ ሲያርቅ የሆነ ነገር አታድርጉት። በቃ የሆነ ቦግልም አታድርጉ፣ ቢጫ ምናምን ቀረም አትቀቡ። በቃ አንድና አንድ እንዴት አርጌ ላስረዳችሁ? ጋይስ እንዴት አርጌ ላስረዳችሁ? አንዳንዴ እኛ ስደት አለም ላይ የኖርን ልጆች ኢትዮጵያ ስንገባ ትንሿ ነገር ታናድናለች። ትንሿ ነገር ያበሳጭና የማያበሳጭ እኛ አሁን በቀን ከቤተሰብ ጋር በስልክ ራሱ እኔ ምንም የሚያበሳጨው ነገር እንኳ የማያበሳጨው ነው የሚያበሳጨኝ አይደል። እና በዛ ልክ ደግሞ የሆነ ዋው የሚል ነገር ካየሁ በስማ በጣም ነው ደስ የሚለኝ። ስለዚህ እኔ የምነጋችሁ ነገር አገራችሁ ስትገቡ ቤታችሁ እንደፈለጋችሁት ቆንጆ ያማረ ሁኖ እንዲታገኙ ከፈለጋችሁ ቤታችሁን ኮርኒስ፣ ጂብሰን አሰሩ። እንዲሁም ደግሞ ፕላስቲክ የሚለው የአምስት ሺ የስድስት ሺ ልዩነት ነው። ስለዚህ በተቻላችሁ አቅም ጅብሰን ብታሰቡ መልካም ነው። ሲቀጥ ደግሞ ብዙዎቻችሁ ቆንጆ ቤት ሰርታችሁ መጨረሻ ላይ ምንጣፉን ታበራችሁታላችሁ። ምንጣፍ ስታደርጉ በቃ የሆነ ስትሄዱ ራሱ ደስ አይላችሁም። እና አንዳንድ ጊዜ እኛ ሴቶች ምርጫ ላይ እንቸገራለን። ሴት ልጅ ጎበዝ ናት፣ ነገር ግን ብዙ ጊዜ ምጫ እንተነነጋለን የሆነ እንወዛገባለን። ግን ቤታችሁ ኮርኒስ ይሄ ጅብሰን ከሆነ ግን የትኛውንም ነገር ብታደርጉት የትኛውንም ምንጣፍ ሊሆን ይችላል፣ ሶፋ ሊሆን ይችላል። እኛም ወደፊት እግዚአብሔር ከረዳኝ አሳያችኋለሁ፣ እንዴት አድርጌ እንትን እንደምላት ቤቷን እያንዳንዷ ነገር ማለት ነው። ምክንያቱም የሰው ልጅ ትልቅ ነገር ኖሯችሁ፣ አቀማመጥ፣ ዲዛይን፣ ስታይል ላታውቁ ትችላላችሁ። ግን ትንሽዬ ነገር ግን ካላችሁ ትንሽዬዋን ቆንጆ አድርጋችሁ ውብ አድርጋችሁ ማስዋብና ማሳመር ትችላላችሁ። ይሄንም ደግሞ እናንተው እራሳችሁ። ስለዚህ እባካችሁ ቤት እየሰራችሁ ያላችሁ እህቶቼ፣ የቤታችሁን ኮርኒስ ጅብሰን በማድረግ እራሳችሁ ኢትዮጵያ ስትሄዱ ደስ ብላችሁ እራሳችሁ ዋው ለካ ይሄን ነው የሰራሁት፣ ብላችሁ እንድታስቡ የሚያደርግ አሁን ላይ ሁሉም ሰው የሚጠቀመው ጅብሰን ነው ኮርኒስ። ይሄ ፕላስቲክ የሚለውን ግን እንዳትጠቀሙ አደራ፣ አደራ። ምክንያቱም ብዙ ሰው ዋጋ ይቀንስልኛል እያለ የሚያደርገው ነገር ነው። ስለዚህ እናንተ ደግሞ ደክማችሁ፣ ለፍታችሁ፣ ሰርታችሁ አገር ስትገቡ እፎይ የምትሉበት ነገር ያስፈልጋል። ላይናችሁ በቃ አንዳንዴ እኮ ምግብ እራሱ ሲቀር መጀመሪያ አይታችሁት ምናምን አይናችሁ ሲጠግብ ነው። አልደስ አይናችሁ ዋው ሲል ነው እንጂ የሆነ ዝግት የሚያደርግ ነገር ከሆነ ደግሞ አይደለም ለመኖር እንዶ እዛ ውስጥ ራሱ ለመኖር ያስጠላችኋል አለ።